እስራኤል ማን ነው? እስራኤል ማን ነው? ማነው የሚነግረኝ? ያዕቆብ ራሱ። ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኔ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰዋል የለም። ባይ ሁሉም ነገር እኔ አሁን አላወራም። እሺ

ጠሞ ሰዎችን ከማጥመም አላህ ይጠብቀን። ኻሊድ ክብሮም ከእለት ተዕለት ወደ ከባባድ ጥፋቶች እያሽቆለቆለ ነው። ለዚህ ከዳረጉት ጉዳዮች ውስጥ አንዱ ወንጀል ላይ መዘፈቁ ነው። ወንጀሉንም በአደባባይ ማሰራጨቱ ነው። ልብ በሉ፣ ወንጀሎች በሰው ልጆች ግንዛቤ ላይ ተጽዕኖ ይፈጥራሉ። ምክንያቱም አላህን መፍራት ስንችል ነው አላሁ ስብሓን ወተዓላ ለተሻለ እውቀት ይመርጣን። ጥፋታችን ደሞ በሃይማኖቱ ላይ ሲሆን ደግሞ ይበልጥ ነገሮች ግራ እየተጋቡን እያደናበሩን ይሄዳሉ። ኻሊድ ክብሮ ወጣት የሆኑ ሴቶችን ከወንዶች አጠገብ ላጠገብ ሰብስቦ እሱ ራሱ ደግሞ ምን እያደረገ ፊት ለፊት እየተመለከታቸው የቁርአንን ትርጉም አስተምራቸዋለሁ ይላል። ቁርአን ውስጥ ግን በግልጽ ደግሞ? አላሁ ስብሓነሁ ወተዓላ ምን ብሎ ሲያበቃ የነቢዩ ሰለላሁ ዓለይሂ ወሰለም ሚስቶች ማናገር ከፈለጋችሁ ጥያቄ መጠየቅ ከፈለጋችሁ ከመጋረጃው ጀርባ አናግሯቸው ይላል። የነቢዩ ሚስቶች ምን ከመሆናቸው ጋር ለኡመተል ኢስላም በጠቅላላ እናቶች ከመሆናቸውና ማንም ሊያገባቸው ካለመቻሉ ጋር ልናገባቸው ማንችላቸውን ሴቶች እናቶቻችንን የነቢዩ ሚስቶች ከመጋረጃ ጀርባ አስተምሯቸው ወይም ከመጋረጃ ጀርባ ጥያቄ ጠይቋቸው ከተባል ዛሬ ደግሞ ፊት ለፊት ካላየኋቸው እያለ ኻሊድ ክብሮ ቁርአን ትርጉም አስተምራቸዋለሁ ብሎ የቁርአኑን ትርጉም ራሱ ሲጥሰው፣ በጣም ቀላል የሚባሉ ከዑለማዎቻችን ከላይ ጀምሮ ከድሮ ስንማር የመጣነውን ትምህርት ዛሬ ልቦለዱን እየተከተለ እኔ እንደሚመስለኝ አላሁ አዕለም እኔ እንደሚመስለኝ እያለ የተፍሲር ሊቃውንቶች በጠቅላላ የተስማሙበትን የተስማሙበት መስአላ ጥሶ ይገኛል ልብ በሉ እንግዲህ እዚህ ጋር ከልብ ወለዱ ተነስቶ ምን እያለ ነው ያዕቁብ ማለት ኢስራኤል ማለት አይደለም ቁርአን ውስጥ ይሄንን በግልጽ አታገኙትም ማስረጃ አታመጡም ማለት እንዴት ነው ማስረጃ በዚህ መልክ የሚጠየቀው ምክንያቱም የሸሪያ ምንጫችን ቁርአን ብቻ ነው እንዴ በፍጹም አይደለም ቁርአንና ሀዲት ነው

ያዕቆብ ማለት ኢስራኤል እንደሆነ በሐዲታቸው አብራርተዋል። ስለዚህ ከዚህ ምን እንይዛለን? አጠያየቅህ ራሱ የሃይማኖት እውቀት በጣም ገና እንደሆንክ፣ ገና በሆንክባቸው ጉዳዮች ደግሞ ባትዳፈር። መዳፈርህ ደግሞ አንተን ለጥፋት ይዳርግሃል። ለዛ ነው እኮ ከቁርአን ላይ ልታመጡልኝ አልችሉም ልታመጡልኝ አትችሉም አልክ። ከቁርአን ብቻ ነው እንዴ ማስረጃችን? የታላቁ ነቢይ የነቢያት ሁሉ መደምደሚያ የነቢዩ መሐመድ ሰለላሁ ዓለይሂ ወሰለም አስተምሮትን የጥለኸው ነው። ስለዚህ ልብ በል ቁርአን በቁርአን አንቀጽ ይተረጎማል። ቁርአን በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የነቢዩ ሐዲት ይተረጎማል። ሐዲት በሌላ የቁርአን አንቀጽ ይተረጎማል። ቀጠልክና ምናልክ እኔ እንደሚመስለኝ ኢብራሂም ዓለይሂ ሰላም ዘመን የኖረ ሰው ነው ያዕቁብ ማለት ወይንም ደግሞ ከሱ በፊት የኖረ ነው አልክ። እስቲ ማስረጃህ እንጀባ በለን። ያው ያለ ማስረጃ ሃይማኖት መናገር አይቻልም አደለ? ስለዚህ እኛ የምንፈልገው የአንተን የግል አስተሳሰብ ሳይሆን ሐቁም ብቻ መስማት ነው። ስለዚህ የአላህ ባሪያዎች ከዚህ ምን እንይዛለን? እውቀት ከደምና ከስጋችን በላይ ነው። እብነ ሲሪን እንዳሉት ይህ እውቀት ማለት እኮ ሃይማኖት ነው። እውቀታችሁን ከማን እንደምትይዙ እወቁ ይላሉ። ማን ኢብን ሲሪን ታላቁ ታቢኤ። ስለዚህ ያላህ ባሪያዎች ሆይ አሳሳሾች በስተዋል ተጠንቀቁ፣ ተጠንቀቁ። እሱ ጋር የሄዳችሁ ወንድና ሴት ተቀላቅላችሁ የምትማሩ ሰዎች አላህን ልትፈሩ ይገባል። አላሁ ስብሓነሁ ወተዓላ እየታመጸ አላህን እናውቃለን ማለት አይቻልም። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።